ክብረ ክርስቶስ ደስታ ነው። ከሞተች ቆይቷል ከሞተች ቆይቷል። ብዙ ዘመን ሆኗል። ብዙ ነበር ጊዜው ግን ፎቶግራፎ አለ፣ ደብዳቤዋም አለ። በጠጉሯ ጉንጉን የተቀለለችው ምን ቀን ቀጠሮ ነው? ቀን የቀን ጎደሎ የቀን ጥቁር መጥፎ አበባ ሄድኩ ይዤ፣ እዚህ አበባ አልጠፋም። በመቃብሯ ላይ በዙሪያ ጉንጉኑ በመቃብሯ ውስጥ አበባ ተኝቷል። ስሜት የፈነዳ ገላይን በተነው ነፍሴን ነቀነቃት እንባ የወረደ ጉንጬን አረጠበው ለተረሳ ነገር እንዴት ያለቅሳል ሰው ለተረሳ ነገር ምንጊዜው ቢረዝም ምን ጊዜው ቢረዝም የዚህ ዓለም ጣጣ እያንከራተተኝ የዚህ ዓለም ሀሳብ እየበዘበዘኝ ምን ቀኑ ቢጨልም ምን ወሩ ቢጠፋ የዚህ ዓለም ስቃ እየቦረቦረኝ ሲጨንቀኝ ሰውነት ፍቅሬ ይሁን የአንቺ የኔ መቃብር ቤት ህይወት ነዶ ጠፍቶ ሞት ፍሙን ሲያዳፍን ያን ጨለማ ጓዳ ሄጄ ልተኛበት። ይመስላል ዘላለም ይመስላል ዘላለም ሰው ሰውን ሲወዱት ዓይን አይኑን ሲያዩት ይመስላል ዘላለም አድማስ አልፎ አድማስ ምጥቀት አልፎ ምጥቀት ጠፈር አልፎ ጠፈር ይመስላል ዘላለም ሰው በአካል የሚኖር ድሮም አውቀዋለው ተረድቸዋለው ፀሐይ ጥቁር ስትሆን ቀን ቀንን ሲያጠላው ሌት ሌትን ሲሸፍን ረስቼሽ እንደው እንዴት አንችል ልርሳ ነፍሴ አብሯት የሚኖር የፍቅርሽ ጠባሳ ፍቅርሽና ፍቅሬ የተወሳሰበው አልበጠሳለኝ አልበጠሳለኝ ብስበው ባስበው ማነበር ማነበር ማነበር እንዲህ ብሎ የገጠመው ይመስላል ዘላለም አንቺ የኔ እመቤት ብያቴ ነበረ አንተ የኔ ጌታ አንተ የኔ ጌታ ብላኝ ነበረ አንቺ የኔ እመቤት ይመስላል ዘላለም። እንባዬ ወረደ ጉንጬን አቃጠለው ልቤ የተነደለ የሰቀቀን እሳት አካሌን ሲያነደው ደም የገነፈለ የደም ጥቁር እምባ የቅጠል ጭማቂ አረንጓዴ አበባ የደም ጥቁር እምባ ቆዳ የሚያሳርር መንፈስ የሚያባባ አልቀሰቅሳትም አልቀሰቀሳትም ቡዳሷን አይበላም ቢስሷን አያይም። አልቀሰቀሳትም በነፍሴ ተጉዤ ጠይቃት አለው። አውቃለው አውቃለው አለ ትዝታዋ አውቃለሁ አውቃለሁ በመቃብሯ ውስጥ አበባ ተኝቷል። በመቃብሯ ውስጥ ጢስ እንጨት ይጨሳል። ከርቤ ብርጉድ እጣን መቃብሯ ሽቱ ጣፋጭ መዓዛ አለው። አጥንቷ ታቦቱ መቅደስ ቤተልሔም ቅኔ ማህሊቱ እጣኑ ይጨሳል። ቤቷ ይታጠናል! ፍቅሬ ሙሽራዬ፣ እመቤቴ ፍቅሬ ለኔ አለኝታዬ ቤቷ ይታጠናል! ልዩ መዓዛ አላት ማግሪቭ ዲዩር ቫኔል

እንግዲህ ይበቃል፣ ይቅር ይቅር፣ ይብቃ። በድካምም መድከም ባሳብ ሀሳብ አለ ባዘን ሐዘን ሐዘን። ግሩም በጣም ነው የምወደው፣ በጣም ነው ገብረ ክርስቶስን የምወደው። ምናልባት የሁላችንም እድሜ ታላቅ ግጥም ነው ብዬ አስባል ገብረ ክርስቶስ ሲያልፍ እኔ ያልተወለድኩ አሜሪካን ሀገር ነው አይደለም፣ አንድ ክፍል ውስጥ ወድቆ ተገኘ ምናምን የሚባለው ጋሽ ጸጋዬም እሱንና እስክንድር ቦጎሲያንም ሰዓሊው እንደዚሁ ክፍል ውስጥ ብቻውን ነው ሞቶ ተገኘው የሚባለው እና ወድቃችሁም አትገኙም ብሎ ጋሽ ጸጋዬ ገጥሞላቸዋል። ሁለት ነው ትርጉሙ። ወድቀው ማያገኟችሁም ነው እነሱን የመሰለ ሰው፣ እና ደግሞ ወድቃችሁ የማትገኙም ነው እንትኑና። የሚገርም ነው። በጣም ነው ወዱ፣ በጣም ነው ወዱ። እኔ ያሳለፍኩት ባንቺ ታይኝ እኔ ያሳለፍኩት ባንጂ ይታየኛል። ትናንትም አልበላሁ ዛሬም ጾሜ አደርኩ። ትናንትም አልበላሁ ዛሬም ጾሜ አደርኩ። ሰውም አልጠየቀኝ እኔም አልተናገርኩ። ሰውም አልጠየቀኝ እኔም አልተናገርኩ።

እንደሆነ ያባይ ዳሩ ዳሩ ያበቅላል ተንበለል ያባይ ዳሩ ዳሩ ያበቅላል ተንበለል ዋጥላ እርግህና አላየሁም ልበል ዋጥላ እርግህና አላየሁም ልበል ቤቷ ሄ እሷን እሷን እፈራለሁ እኔ ቤቷ አልሄድም! እሷን እሷን እፈራለሁ አይኗ ሰው ይወጋል ሲሉ ሰምቻለሁ አይኗ ሰው ይገላል ሲሉ ሰምቻለሁ ፍቅሬን የአበባ የምስራቅ ጀንበር አንተ የኔ መውደድ የምስራቅ ጀንበር የምስራቅ ጀንበር ባክ ጠይቀኝ ጡራለው ፍቅር ባክ ጠይቀኝ ጡራለው ፍቅር ከእናቴም ከአባቴም የተለየው ብህ

እናመሰግናለን። ለመኖር እየተፍ ጨረጨርኩኝ በምድር ህይወቴ በደስታ ለማለፍ ብሞክር ስንቱን ስንቱን ስንቱን አየሁ ስንታሳዬኝ የእድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር የህይወትን ጠመዝማዛ ጉዞ

ቢሞላልኝ ባድር እንደ ሐሳቤ ቢሆንማ ቢሳካ ምኞቴ፣ ሰው ለመሆን ነበር ፍላጎቴ።